ያሸዘ ነው ኦኬ መጀመሪያ ጥያቄ ፈጠረብኝ አሁን ቁርአን በአማርኛ አውርጃለሁ ማለት ነው እና ለምንድነው በቁርአን አንድ አላህ ነው ከተባለ ለምንድን ነው ሲናገር እዛ ቁርአን ግን አንድ አይደለም ምክንያቱም እኛ እያልን ነው አወረድነን እንደዚህ ያደረግነን እያልን የሚናገረው እና ለምንድን ነው አንድ አላህ ከሆነ ለምንድን ነው እኛ የሚለው ይህ መልስልኝ መጀመሪያ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 አንድ ስራ ሰርተው ሳሉ ከመካከላቸው ያን ስራ ወክሮ ሲናገር እኛ ብሎ የሚገልጸው ማለት ነው። ለምሳሌ ለስራ ተባላቸው እና ስራ ስራ ተባሪዎች ያን ሰርታችሁ መጣችሁ ከመካከላቸው አንዳቸው ያን ስራ ሲያቀርብ ጊዜ እኛ የሰራነው አሳይመንት ብሎ ይገልጻል። አይደለ? የአካል ብቻውን ሆኖ ነው ሳለ በስተጀርባው ሌላ ብዙ ሰዎች እንዳሉ እንረዳለን። ራሱን በብዚህ ይገልጻል። የኛ የብዚህ እኛነት ይባላል።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 ማይን የፈጠረ ምድርን የፈጠረ ጨረቃ፣ እነዚህን ሁሉ ያስገኛ አምላክ እኛ ብሎ ሲናገር ጊዜ ግነቱን እና ራሱ እኔ አንድ ብቻ ነኝ ብሎ ራሱ ከታ ቦታ ላይ ስለ ምሳሌ ሱረቱል ኢኽላስ ላይ ቁልቡ ሁወ አላህ አንድ ነው እኔ አምላካቸው

ሌላ ደግሞ እንዳላስረዝም፣ ለምንድን ነው ሰይጣን አላህ የቀጣው? ለምንድን ነው ሰይጣን፣ እዛም አንብቤ ያለው እስካብራራለሁ። ሰይጣን የአምላክን ትዕዛዝ አልፈጽመም ብሎ ከዚያ በኋላ በትዕቢቱ በዛው በክህደቱ ስለጸል አላህ ከዚህ ውረድ ምን ስለሆነ? ለምንድን ነው የትኛውን? ለማን አልሰግድም ላለ ነው ሰይጣን። እስካብራራለሁ። ለአደም ለአደም ነው ስግደት ሲባል ጊዜ አምልኮ አይደለም። ተሻለ ብላል።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

አላ እንድንጸጋ በሰጠሽ ጊዜ እርስን አስመልክቶ ለማመስገን የምታደርገው ስጁድ ድ ሹክር ይባላል። ለማን የሚደረገው? ለአላህ ብቻ ነው። ተሻል ማንኛውም ስግደት ለአላህ ነው። እዚህ ቦታ ላይ ታዲያ ለአደም የተባለው ምድንነው የሚለ አብራበ ናቸው ሲሩ ሲናገሩ ሱድ ተያ ብለ ተናገር ድ ተያ የሰላምታ ስግረት፣ ሰላምታ የተቀረበለት እን ሌላ አይደለም።

ስጁድ አደረጉ ሲባል እንደሁን እኛ እንደምናስበው ሂዶ መሬት ላይ መነጠፍ መስገድ ነው እንደዚ አይደለ ቷቸዋል አላህ አደምን በፈጠረው ጊዜ አለው። ነቢ ስላ ላ ሰለም ከዚያም እንዲህ አለው፣ አደም ሆይ ሂድና ወደ እነዚያ መላእክቶች ሰላምታን አቅርብ አለው። ይህንንም ሰላምታ በምታቀርብ ጊዜ የሚመልሱልህን ትሰማለህ አለው። አያቸዋርላ ከዚያም ፈዘህበ አደም አደም ሄደ ቸው ላ ይህ ነው። ለሞች ሉ ስጁድ ተህያ ይሄ ነው ለአደም የተደረገው የሰላምታ ስጁድ የሚባለው በማክበር ያን ሰላምታ ማቅረብና ሰላም መመለስና መግለጽ እንጂ እንደምናስበው ሰ ማ ስ ን على الأرض የአደም ልጆች እንደሚሰግዱት መሬት ላይ ሂዶ መነጠፍና መስገድ አይደለም። ያናስባችሁ ከሆነ ይህ ለአምላክ ለአላህ ብቻ ነው የሚደረግ እንዳልሽው ትክክልነች ነቢያችን ሰለላሁ ዓለይሂ ወሰለም ምናሉ ሙዓዝ ማን ነው? ኢብኑ ጀበል የሚባለው ሰሓባ መጥቶ ሊሰግድላቸው ሲል ነቢያችን ሰለላሁ ዓለይሂ ወሰለም ኢነሁ ላ ዩርክዑ ኢላ ልላህ አሉት። ለአንድ ለአላህ እንጂ ለሌላ ለማንም ማጎዝገድ አይቻለም። ለኔም እንዳትሰግድ እንዳታጎነብስ ብለው ከልክለውታል ለአንዱ ለአላህ ብቻ እንጂ። ስለዚህ ስጁድ ተሒያ የሰላምታ ስግደት ነው። ሰው ሰላም ስንለው ጊዜ እንደዚህ ብለን ሰላምታ የምናቀርብለት ያ ነው እንጂ አደም ዐለይሂ ሰላም የተደረገለት ሄዶ መሬት ላይ እንደመስገድ የሰው ልጆች እንደሚሰግዱት ምናምን አይደለም። እሺ እሺ፣ የመጨረሻ ጠይቄ እንትን እንዳለው ሰዓት እንደጨረሽብህ መጨረሻ አንድ ጠይቄ እጠይቃለሁ እና ትጨርሻለሁ። ሌላ ደግሞ ሱራ መሪም እንግዲህ ስለ ድንግል ማርያም ይናገራል። እንዴት እንደወለደችው ማለት ነው። እና እዛ አሁን አላህ አልወለደም አልተወለደም ነው የሚለው አይደል? ግልዘምላ ሱራ መሪም 19 ቁጥር 33። ሰላምም በእኔ ላይ ነው በተወለድኩበት ቀን፣ በምሞትበት ቀን፣ ህያውኝ በምቀሰቀስበት ቀን። ታዲያ ኢየሱስ ክርስቶስ እኮ በሙስሊም እንደተማርኩት እኔ አልሞተም ነው አይደል? አልተሰቀለም ከድንግል ማርያም ተወለደ እንዲያምን እዛ በጣም ይገርበኝ አላህ ለጀብሪል ሲልከው ነፋባት ይላል። ወዲያው ነው የተረገዘ ወዲያው ነው የተወለደ እና ኢየሱስ ክርስቶስ ሲናገሯት ለሷ ለማርያም ሲናገሯት ወደ ኢየሱስ ጠቀሰች፣ እና እሱ ተናገረ ይላል። ኦኬ፣ ግን ሰላም በእኔ ላይ ነው በተወለድክበት ቀን፣ በሞትበት ቀን፣ ህያው ሁኝም በምቀሰቀስበት ቀን። ታዲያ ለምንድን ነው ኢየሱስ ክርስቶስ በሞትበት ቀን ያለ? በቁርአን እኮ ኢየሱስ አልሞተም ነው አልተሰቀለም ነው መጣ ሄደ ነው። ይህም ያወራው ወደ መጥቶ የሚሞትበትና የሚቀሰቀስበት ነው እኛ ኢየሱስ ክርስቶስ አልሞተም ብለን እናምናለን ወይ? አዎ፣ አልተገደለም፣ አልተሰቀለም፣ አልሞተም። ነገር ግን የሚያወራው ወደፊት ስለሚሆነው ነገር ነው። ከእርሱ በፊት ቀደም ብለሽ አይተሹ በነበር ስለ ዮሐንስ ወይ ስለ ይህያ ሲያወራ ልክ ኢየሱስ በተናገረበት መልኩ ለዮሐንስ ተነግሮለታል። ምን አለ ስለ ዮሐንስ? አላህ ወሰላሙን አለይህ የውመ ውሊደ ወየውመ የሞት ወየውመ ዩባዕሱ ሀያ ይላል። በእርሱ ላይ፣ በያህያ ላይ ወይንም በዮሐንስ ላይ የእኔ የአላህ ሰላም ይሁን አለ መቼ በተወለደበትም ቀን በሞተበትም ቀን በሚቀሰቀስበትም ቀን አለ። አየሽ አርና ስለዚህ፣ ዮሐንስ ሞቶ ተቀስቅሷል ተነስቷል ማለት ነው። ለአንተ ርሳ። ስለምንድ ነው ታዲያ የሚያወራው ወደፊት ስለሚሆነው እያወራ፣ መሲሁም ልክ እንዲሁ ወደፊት መጥቶ በምድር ላይ ይሞታል፣ ከዚያ የሚቀሰቀሳል ለማን የሚያሰው ስለዚያ ነው የሚያወራው። ነቢያችን ሰለላሁ ዓለይሂ ወሰለም መሲሁ መቼ እንደሚሞት ሲናገሩ የንዚሉ ሪስ መርየም ፊ አኺሪ ዘማን አሉ

እግዚአብሔር ይጨምርልህ። ሌላ ቀን መልሳለሁ። ጨርሻለሁ። ተባረክ።